ሰላም ጤና ይስጥልኝ፣ ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋቸው ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንግዲህ በትናንትና ሁለት እንደ አያችሁት ም ቪዲዮ ሰርችላችሁ ነበረ። ጋሼ ወይም የአብርሽ አባት ከቡታ ድረስ መጥተው ሩታን አግኝተዋት በጣም ሲመክሯት ነበረ። ሩታም እንግዲህ ሰላም እንደምታወርድና ነገር ግን የካናዳ ጉዞዋን እንደማትሰርዝ ስትናገር ነበር ማለት ነው። እና ድጋሜም ዛሬ ተገናኝተው ነበረ አብርሽ ባለበት ማለት ነው። ትናንትና እንደሚታወቀው ጋሼና ሩታ ብቻ ነው እና ጽጌ ናቸው ሲያወሩ የነበረው በቤት ውስጥ አብርሽ አልነበረም። ዛሬ እንግዲህን አብርሽ ተጠርቶ አብሯቸው ነበረ ማለት ነው። እንግዲህ እሩታም ጋሼ እርሶ እንዲያዝኑብኝ አልፈልግም፣ እንዲመርቁኝ እፈልጋለሁ። የሚሄድበት መንገድም እንዲቀናኝ እርሶ ምርቃት ያስፈልገኛል። ስለዚህ ሰላም ግቢ ብለው እንዲመርቁኝ ነው የምፈልገው እንጂ እኔ መቅረት አልፈልግም። በእርግጥ ሰላም አወርዳለሁ ባለችው መሰረት አብረሽ እንግዲህ ዝቅ ብሎ ጉልበቷ ላይ ዝቅ ብሎ ይቅርታዋን ጠይቋል። እሷም ደግሞ አላሳፈረችው ያው የጋሼን ቃል ለማክበር እንግዲህ እርቅ ወርዷል ማለት ነው እርቅ ወርዷል ማለት የካናዳ ጉዞዋ ይሰረዛል ማለት አይደለም እሷም እንዳለችው ሰላም እፈጥራለሁ ነገር ግን ጉዞዬን አልተውም ብላለች አብርሽም ደግሞ ያው ጋሼ አንተ ከዛ ድረስ የመጣኸው ልታስታርቀኝ ነው እና ለምን ዝም ትላታለህ እያለ ነበረ ጋሼ ግን ምንድን ያለው ለአብርሽ አንተ ኑሮህም መብራት ስላልቻልክ ነው አንተ ለእሷ ቦታ ስላልሰጠሃት ነው የማትወደውን ነገር እያደረግህ ስላናደርካት ነው። ስለዚህ ጥፋቱ ያንተ ነው። አልፈራህም፣ ጥፋትህን እነግርሃለሁ ነው ያሉት። እውነት አንጀቴን የራሱት እየምር ነው የምላችሁ፣ እንደዚህ አይነት ቤተሰብ እንዳይሰጣችሁ ማለት። አሁን ብዙ ጊዜ ወላጅ ልጃቸው የፈለገ ቢያጠፋ ልጃቸውን አጠፋ አይሉም። ቢያውቁት ራሱ ጥፋተኛ ልጃቸው እንደሆነ ቢያውቁ ማንም ወላጅ የልጅ ጥፋት አለ ብሎ አያምንም። ማለት ነው ጋሼ ግን ይመቾት፣ የምር እኔ በጣም ነው ደስ ያለኝ፣ ምክንያቱም ጥፋተኛ ያደረጉት ራሱ አብርሽን ነው ማለት እንደዚህ የሆነችበት እሷ ልትሄድ የወሰነችበት ምክንያት የአንተ አያያዝ ስላልተመቻት ነው በአንተ ተስፋ ስለቆረጠች ነው በአንተ ምንም በቃ የአንተ ነገር ምንም ስላልጣማት ነው ትታህ ልትሄድ ያሰበችው ስለዚህ ጥፋቱ ያንተ የራሰ ጥፋት ነው። ስለዚህ ምን ልበላት መብቷ ነው የሚሄድ አይመለከትምላ ሲሉት ነበረ እና አንጀቴን የራሰው። የምር የምር ይለያሉ ጋሽ በጣም ምርጥ ሰው ናቸው። የምር እንዲህ ቢያንስ እኮ በርግጥ እሩታንም በግሏ በጣም ሲመክሯት ነበረ። ትናንትና አይታችሁ ከሆነ በደንብ ትዳር ማለት እንደዚህ ቀላል እንዳልሆነ ተቻችሎ መኖር እንደሆነ እና ደግሞ ሁለቱን ተለያይተው ማየት እንደማይፈልጉ አዲስ አበባ ራሱ የሚመጡት በዚህ ተጣልተው ለማስታረቅ ሳይሆን ለመዘየር መምጣት እንደሚፈልጉ በቃ ብዙ ነገር ለእሷን በግሏ በጣም መክረዋታል። ዛሬ ደግሞ እሱን ሲወቅሱት ነበር ማለት ነው። እና በቃ ምርጥ ሽማግሌ ማለት እንደዚህ ነው። አንተምተው አንቺምተው የሚያስብል ማለት ነው እና አብርሽ እንዲህ ጭራሽ እታስታረቃ መተህ እየፈቀድ ክላት እኮ ነው ጭራሽ ሂጂ እያልካት ነው ምናምን እያለ አባቱን ሲቆጣው ነበረ። የአባቱን ደግሞ መብቷ ነው አንተ በዚህ አንተ እሷ እንዳትሄድብህ ከፈለግ ተቀይረህ አሳያት። እሷ የምትወደውን ነገር አድርግላት። እሷ የማትወደውን ነገር መተው አለብህ፣ እርግፍ አርገህ መተው አለብህ። ተንከባከባት፣ በቃ እሷ እንደምትፈልገው ሁንላት። ስለዚህ በአንተ ተስፋ ስለቆዱ ሲሆ መሄድ ያሰበቸዋሉ ማለት ነው እና እውነት ነው እውነት ለመናገር ከሆነ ያኔ እሷን ለማናደድ በራሱ መንገድ ባሄድ ኖሮ ነገሩ ተጓቶ ጭራሽ አባቱን ከቡታጅራ ድረስ እንዲመጡ ባላደረገ ነበረ ማለት ነው። እና መፍትሄ የሆነኛል ብሎ የሚያመጣው ነገር ሁሉ ነገሩን የሚያካርር የሚያካርር ነው እንዳለ ማለት ነው። እና ለዛም እዚህ ደርሰዋል። እሷም ደግሞ እንግዲህ ለመሄድ ወስናለች ማለት ነው። በእርግጥ ታርቀዋል፣ እንዳያችሁት ከሆነ ቪዲዮን ተንበርክኮ ይቅርታ አድርጊልኝ ብለዋል። እሷም ደግሞ ተቃቅፈው እሺ ይቅርታ አድርጌ ላለው ሰላም ወርዷል ማላለች ማለት ነው። ማለት ያው ሰላም ወረዴ ማለት ግን የካናዳ ጉዞዬ ይሰረዛል ማለት አይደለም ብለው ቁጭ ብለው እንግዲህ እንጋሸ ምን የማረፍ አለብኝ ተወያዩ ብለው እንግዲህ ዞር ብለዋል ማለት ነው። እና ውሳኔዋን አላሳወቀች ማለት እስካሁን በአቋሟ እንደጸናች ነው። በቃ እኔ መታረቁን ይኸው ታርቅ ያለው ሰላም አውርጃ ያለው ነገር ግን ካናዳ መሄዴ እውነት ነው ብላለች። አብሪሹም ደግሞ እንግዲህ እያለቃቀሰ ነው በቃ ቅርታ አድርጊልኝ፣ በቃ ከዚህ በኋላ አይደግመኝም፣ ብዙ ብዙ ነገር ነው ያላት እና እንግዲህ ምናልባት ጋሼ ስላሉ እሷ ደግሞ ጋሼን ስለምታከብር እና ስለምትሰማ እንግዲህ አብረው ይለምኗታል ብዬ አስባለሁ። አብሮሽን በጋሼ ፊት እግሯ ላይ ተንበርክጎ ይቅርታ በይኝ ማለት አለበት እንጂ ጋሼ ከሄዱ መስሚያ የላትም። ማለት አሁን እራሱ እርቅ የወረደ ታውቃላችሁ፣ ጋሼ ስላሉ ነው እንጂ እስከ ዛሬ ጽጌም ለማስታረቅ ሞክራለች። ብዙ ብዙ ሰው ለማስታረቅ ሞክሯል። ግን ጭራሽ እየተራራቁ ነው የመጡት። አሁን ግን ጋሼ ስለመጡ ቢያንስ ሰላም ወርዷል። ሰላም ወረጀ ማለት ደግሞ እንግዲህ ዋላ ደር ሲልና አብርሽ ከበፊቱ ጸባው ከታረመ ምናልባት ጉዞ አልሰረዘው ትችላለች። እሷ ግን እስካሁን ድረስ እንደማትሰርዝ ነው ደጋግማ ስትናገር የነበረው። እና ባትፈልግ ኖሮ መሄድ ባትፈልግ ኖሮ ጋሼ እንደዛ ሲለምኗት፣ ትናንትና ሲለምኗት፣ ዛሬም ድጋሜ እንደዛ ሲለምኗት፣ ቢያንስ እሺ በቃ ትኬቱም ይቅር ትችዋለሁ ማለት ትችል ነበር። ግን ልጅቷ ስለቆረጠች እንደዛ እየተለመነች እንኳን ሀሳቧን መቀየር አልፈለገችም ማለት ነው እና እንግዲህ አላውቅም። እኔ ግን ብትቀር ነው የምለው ማለት ነው። ምክንያቱም እኔ እንጃ ምናልባት የማያውቁት ሀገር ይናፍቃልና እና ለማየት ልትጓጓ ትችላለች። አላ ጥሩ ሀገር ነው ምናምናም ስለሚባል ይሆን እንደ አረብ ሀገርም ስላልሆነ ምናልባት የሚሄድ ፍላጎቱ ሊኖረው ይችላል። ግን ቆመ ብላ ብታስብና አላደለ ብታገናዝብ ጥሩ ነው ብዬ አስባለሁ። ምክንያቱም ያው። ሄዳ ምዛ ልትደበር ትችላለች። ወይ ባልመጣው ልትል ትችላለች። በዛ ላይ የሁሉ ሰው እየለመናት ሄዳ መልሳ መምጣት ልትፈልግ ትችላለች። ብዙ ነገር ማለት ነው። አንድ ደግሞ አንድ ከሄዱ ቶሎ የመመለስ ላትችል ትችላለች እና ከአይኔ ራቀ ደግሞ ከልብ ይርቃል። ስለዚህ የተራርቀው ፍቅር ያሆኔ አልመክርም፣ ለብዙዎቹ ማለት ነው። ምክንያቱም የተፈጠረው ነገር አይታወቅም። ስለዚህ እሩታ የተቃጠለው ተቃጥሎ ትኬቱ ተቃጥሎ ብትቀሪ አሪፍ ነው ብዬ ያላለው ብትታረቂ ማለት ነው። ኮሜንት እራሱን ለማየት ሞክሬ ነበር እና ብዙ ሰው ስሚ፣ ጋሽን ስሚ በቃ ታረቁ፣ አንድ እድል ስጭው፣ መታረቅ አለባችሁ፣ ትተሹ እንዳትሄጂ ምናምን ነው የሚለው ኮሜንቱ። እንዳለና ምናልባት ኮሜንትም አይታ እንደገና ደግሞ የጋሽንም ልመና አይታ የአብሮሽንም ለአብሮሽን እንኳን ማዘን አቁማለች። ሳስባት እውነት ምክንያቱም በየቦታው በየሄደችበት እየሄደ ለምናታል። ነገር ግን በቃ ጭራሽ መስሚ አጥጥ ነው ማለት ነው። በነገራችን ላይ ሰው ይበድላቸዋል፣ ይቅርታ ታደርጉላታላችሁ። ከዛ ከበደላችሁ ድጋሚ ማለት ነው በቃ ያ ሰው ልማዱ ነው ላችሁ ስለምታስቡት፣ ያንን ሰው እንደዚህ ስራ ይብላችሁ ላሰሙት ትችላላችሁና፣ ምናልባት አሁን ስለ አብርሽ ሳይሆን በዙሪያው ስላሉ ሰዎች ብላ ይቅርታ ልትለው ትችላለች ማለት ነው። አንደኛ ስለ ጋሼ እንዳልኳችሁ እና እንግዲህ ምናልባት ከአብርሽ ጋር የነበረው የፍቅር ግንኙነት ውሸት እንዲሆንም ስለገባት አሁን ላይ በሙሉ ልቦ ይቅርታ ትለዋለች ብዬ አስባለሁ። ግን ያው እስካሁን በአቋማ እንደ ጸናች ነው ማለት ነው። ጋሼ ግን ምርጥ አባት ናቸው። የምር ማነው እንደሆነ ጋሼን በጣም ድሮም እንወዳቸዋለን እንደምታውቁት ግን ከዛ ድረስ መጥተው በዛ ላይ ደግሞ እንደዚህ ያለ ልጅን በዚህ መልኩ መቆጣት ደስ ይላል ማለት ነው። የምር ጥፋቱን ልክ ልኩን ነው የነገሩት። የምር በጣም ትክክል ናቸው። ደግሞ ያሉትን በሙሉ እሷን ባታና ድዳት ኖሮ ብሰማት ኖሮ እንደዚህ አትወስንም። የሆነ በዚህ እስማማለሁ ሲጀምር ማለት ነው። ብዙ ጊዜ እኮ ለምነዋለች ነገር ግን እሱ እሱ እሷ ለማናደድ ነበረ የገባው። እሱም ደግሞ አላዋጣውም ማለት ነው እና ይህ መስዋዕት ያስከፈለው ነው ማለት ነው። አንዳንዴ በቀላሉ እጃችን ያለውን ነገር አጠቃቀሙን ካላወቅንበት ከእጃችን ከወጣ በኋላ እንደ አዲስ እንትን ይለናል ማለት ነው፣ ያገረሽብናል። ሰምታችኋል። እና የያዛችሁትን ነገር ጠበቅ አድርጋችሁ የያዙ የሰት አትዩ ማለት ነው እና ዋናው የእጅን ጠበቅ አድርጎ መያዝ ነው። እና ብርሽም የገጠመው ይሄ ነው ላቸዋለሁ። አይው እንደ አዲስ ሙሽራ እንደ አዲስ እየተንበረከከ በየሄደችበት እየሄደ ማሪኝ ይቅርበኝ እያለ ነው ማለት ነው። እሷ ግን መስሚያዋ አጥጦ ነው። እና ያኔ ግን የማትወደውን ነገር ባያደርግ፣ ቢሰማት፣ ቢያዳምጣት ምናምናምን ነገር ይሄ ሁሉ ነገር ባልተፈጠረን ነበረው ማለት ነው። አባቱን ከዛ ድረስ እንዲመጡ ዋላደረገ ነበረ። ነገር ግን አሁንም ቢሆን ያለፈው ነገር አለፈ ትምህርት ነው። ምክንያቱም አንዳንዴ በመሃላችን መጣላታችን ራሱ የዛን ሰው አስፈላጊነት እንረዳዋለን ማለት ነው። ገብታቸዋለ። እነዚህ ልጆች አሁን ሳይጣሉ ረጅም ዓመት ቢቀመጡ የእሱም ጥቅም አይታወቃትም፣ የእሷም ጥቅም አይታወቀውም። ግን እንደዚህ በተለያዩበት በአንድ ወርም ሆነ በሁለት ወር ውስጥ ልዩነት ውስጥ የእሷ ብዙ ጉድለት እንዴ! አንድ ቤት እየኖሩ አለመነጋገር እኮ ማለት በጣም ከባድ ነገር ነው። አስባችሁታል? አንድ ክላስ ነው የሚኖሩት ማለት፣ አንድ ቤት ውስጥ የተለያየ ክላስ። አስባችሁታል? አብሯችሁ የሚኖረው ሰው ደህና አደራችሁ ሳይላቸው፣ ደህና ዋላችሁ ሳይላቸው፣ ቻው ወደ ስራ ስሄድ ቻው ካላላችሁ ምናምን፣ ተኮራርፎ በጣም ነው የሚከብደው። እና ሩታ ደግሞ እንደምታውቋት በጣም የምትስቅ ልጅ ነበረች። በቃ በትንሹም በትልቁም መሳቅና መሳቅ ነበረ ስራዋና ከሳቀች ራሱ ረጅም ጊዜዋ ነው፣ ካየናት በቃ ስሬስ ናት። ስታወራ ስሬስ ምን ስትል ስሬስ ስቃ ራሱ ከልቦ አታውቅም ማለት ነው፣ እንደምናያት ከሆነና በጣም የሚስቅ ሰው ደግሞ እንደዚህ በዚህ መልኩ ስናየው በጣም ያስፈራል ማለት ነው። እና ስለዚህ ይሄ መጠላታቸውን እንደ መጥፎ አጋጣሚ እንዳትቆጥሩት፣ ምክንያቱም የሩታን ዋጋ አወቀው ማለት ነው። ሩታ አብራው ስትሆን ምንም ያልመሰለው ልጅ ዛሬ ላይ ግን አይደለም። ሩታ ኢትዮጵያን ትታ ካናዳ ገብታ አይደለም አንድ ቤት ውስጥ ራሱ ስላላወራቸው ብቻ የሚከብደው የደበረው ልጅ ኢትዮጵያን ደግሞ ትታ ብትወጣል ምን አይነት ዲፕሬሽን ውስጥ እንደሚገባ መገመት አይከብድም ማለት ነው። ስለዚህ ከአብረሽ ህይወት ተማሩ። በቃ ከአብረሽ ህይወት መማር አለባቸው ሌሎቻችሁ ማለት ነው። የራሳቸውን አስቀምጣችሁ ወይም ደግሞ ያ ሰው አንድ እጅ ገብቷል እና በቃ እንዴን ነው እንግዲህ ምናምን ብሎ ሌላ ምን መሄጃ ያለው ምናምን ብላችሁ የምታስቡ ሰዎች ከአብረሽ መማር አለባቸው እላቸዋለሁ። ለማንኛውም እንግዲህ ሰላማዊ ሰልፍ ወተንም ቢሆን እሩታ እናስቀራለን እላቸዋለሁ። እንግዲህ ጋሸም አውሩና ውሳኔያቸው ታስታውቁኛላቸው ብለው ወደ ማረፊያ ክላሳቸው ገብተዋል። እንግዲህ አሁን ሲፈተፍቱ አድረው ማለት ሲወያዩ አድረው ነገ መልሳቸውን ያሳውቃሉ ማለት ነው። እኔ ግን ሳስበው ሳስበው እሩታ እሺ በቃ ደስ ይበላችሁ የአውሮፓ ጉዞዬን ሰርዣዋለሁ የምትለው ይመስለኛል ሳስበው ማለት ነው። ምክንያቱም ያው ከውይይታቸው ውስጥ እሱ ዋነኛው መወያዩ ይሄ ስለሆነ ያወሩበታል ብዬ አስባለሁ። ያው እሷም ደግሞ ያው ለእሷ ብለው ከቡታጅራ ድረስ መጥተው የእሳቸው ቃልን ረግጣ መሄድም ስለማትፈልግ ስለዚህ እኔ እሺ ብላ የምትሰርዘው ይመስለኛል። ለማንኛውም የሆነውን ነገር እናያለን። እስከዛ ድረስ ይመቻቸው።